እሺ፣ ልጆቻችን፣ እስኪ ነቃ ነቃ በሉ። ጎበዞች ጎበዞች ጎበዞች። እሺ እሺ፣ ጥሩ ልንጀምር ነው እና ማትባለን፣ በስመ አብ በዛኛው እጅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምሰነበታችሁ አሜን የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን አሜን። ቤት ያሉትን ልጆች ወላጆች እንደምንሰነበታችሁ በሏቸው። ዙሩ ወደዛ እንደምንሰነበታችሁ። እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። አዎ ደ እንደምንሰነበታችሁ ሲባል ሲሰሙ ከጓዳም ከምልም ያለው እግዚአብሔር ይመስገን እያለ ይመጣል ብለን ተስፋ በጣም ጥሩ። የእግዚአብሔርን ቃል ለመማር ለሁላችንም ስለሚያስፈልገን በተለይ ልጆች፣ በየቤትም ያላችሁ እንድትከታተሉ አደራ ነው የምንለው። ወላጆች ደግሞ አብረው ቁጭ ቢሉ ደግሞ የረሱትን ያስታውሳሉ፣ አይደል? እናንተ አሁን ልጆቻችሁ ቁጭ ብለው ሲማሩ ደስ ይላችኋል አይደል? ደስ አይላችሁ? አዎ፣ የእግዚአብሔር ቃል ሁሌ አዲስ ስለሆነ ማለት ነው። እኛ ለልጆች ብናዘጋጅም ለአዋቂዎችም ደግሞ የእግዚአብሔር ቃል አዲስ ነው አይደል? ይጠቅማል። ስለዚህ ደስ ይላል። ቤተሰብ ያሰባስባል፣ እና ያንን አደራ ለማለት ነው። እሺ ዛሬ ክፍል አንድ መቶ አስራ አምስት አስራ አምስት ደርሰናል። አንድ መቶ አስራ አምስት ታሪክ አለን ማለት ነው እስካሁን እግዚአብሔር ይመስገን። መጽሐፋችን መጽሐፈ ነገሥት ቀዳማዊ ነው ወይም የመጀመሪያው። ከዚያ ደግሞ መጽሐፈ ዜና መዋዕል ላይ ደግሞ ያለ ተመሳሳይ ታሪክ ካለ ያንን እየሰበሰብን እናመጣለን። እሺ እንደዛ እያደረግን ነው የምንማረው የሰሎሞንን ታሪክ ነው እየተነጋገርን የነበረው። ባለፈው ሳምንት ካስታወሳችሁ የሰሎሞን ጥበብ እንዴት እንደተሰጠው እንደገና ደግሞ በሁለት እናቶች መካከል ፍርድ እንዴት እንዳደረገ ተምረናል አይደል? ዛሬ ደግሞ የሰሎሞን ቤተ መቅደስ የሚል ነው ደግሞ ርዕሳችን። እሺ፣ እንግዲህ ዳዊት ካስታወሳችሁ በፊት በነበሩን ታሪኮች የእግዚአብሔርን ቤት ለመሥራት ፈልጎ እግዚአብሔር ግን አልፈቀደለትም ነበር፣ አይደል ዳዊት ሁሉ ነገር የተሟላለት ነው ግን እኔ ሁሉ ሞልቶልኛል፣ ብዙ ሕዝብ እገዛለሁ ብዙ ሀብት አለኝና ብድግ ብዬ እግዚአብሔርን ቤት ልስራ ማለት እንደማይቻል ምልክት ነው። ዳዊት የእግዚአብሔርን ቤት ለመስራት የማን ፈቃድ ያስፈልጋል? የእግዚአብሔር ፈቃድ ያስፈልጋል። ስለዚህ ፈቃዱ ለዳዊት አልነበረም። ነገር ግን ቃል ገብቶለት ነበረ ለልጅህ ግን ልጅህ ግን ቤቴን ይሰራልኛል ብሎት ነበረ። ስለዚህ ከእሱ በኋላ የነገሰው ልጁ ሰሎሞን ነው። እና ሰሎሞን ይሄንን ስለሚያውቅ ቤተ መቅደሱን መስራት የእሱ ኃላፊነት እንደሆነ አወቀና ለመስራት ተነሳ። እግዚአብሔርን እያመሰገነ ነው። መስዋዕት እየሰዋ ነው። ከእግዚአብሔር ሕግና ትእዛዝ ውጭ አልሆነም ሰሎሞን እስካሁን ድረስ። ስለዚህ አሁን እግዚአብሔር ፈቅዶለታል፣ ቤቱን ለመስራት ተነሳ። እና ኪራም የሚባል አንድ ንጉሥ ነበረ። ይህ ለአገር ንጉሥ ማለት ነው። እና ያን ንጉሥ ሊባኖስ ከሚባለው ቦታ የዝግባ ዛፍ እየሰበሰበ እንዲልክለት መልእክት ላከበት እና ይህ ሰው ይህ ንጉሥ ቀና ንጉሥ ነው። ከሰሎሞን ጋር ለመተባበር ይፈልጋል። ብዙዎች ይፈልጋሉ። ዓለም ሁሉም ያደንቀው ሰው ሆናል ሰሎሞን። ስለዚህ ያሰበውን ነገር ለማሳካት ደግሞ ወዳጅ መሆንም ይፈልጓሉ እና ያን ኪራምንም አዘዘው፣ ጠየቀው ከሊባኖስ ዝግባ አምጣልኛለሁ እና በየወሩ እያስጫነ እንደው መርከብ አስር አስር መርከብ የሚሆን የዝግባ ዛፍ ይልክለት ነበር በየወሩ ማለት ነው። እና ምን ያህል እንግዲህ በየወሩ ያን ያህል ያን ያህል መርከብ ሲላክ አስራ አስር ሺህ ማለት ነው። አስራ አስር ሺህ መርከብ በየወሩ ሲላክ ምን ያህል ቤተ መቅደስ ሊሰራ እንዳሰበ በጭንቅላታችሁ አስቡት። ምን ያህል በጣም ትልቅ፣ በጣም ውህብ እንደሆነ ማለት ነው። ምን ያህል እንደተዘጋጀበት አስቀድሞ ዳዊትም እራሱ ደግሞ ለልጁ እንደዚህ አይነት ቁሳቁሶችን ሰብስቧል። ቤተ መቅደስ ስትሰራ ይጠቅምሃል ብሎ አሁን እሱም ይሄን ያደረገና ሰበሰበ። ከዚያ በኋላ የንጉሱ የኪራምና የሰሎሞን አገልጋዮች ለቤተ መቅደሱ የሚሆነውን ነገር ማዘጋጀት ጀመሩ። ድንጋይ ይጠርባሉ፣ እንጨቱን ያስተካክላሉ፣ ቦታ ያደራጃሉ። እንደዚህ እያደረጉ የእግዚአብሔርን ቤተ መቅደስ መስራት ጀመሩ። ስለዚህ እስራኤል ልብ አድርጉ፣ የሰሎሞን ቤተ መቅደስ መቼን የተሰራው ብትባሉ ቁጥሩን በደንብ አስቡ እስራኤል ከግብጽ ከወጡ አራት መቶ ሰማኒያ ዓመት ሲሆናቸው፣ ስንት ዓመት ሰሎሞን ደግሞ በነገሰ በአራተኛው ዓመት ሰሎሞን በነገሰ በአራተኛው ዓመት የእግዚአብሔርን ቤተ መቅደስ መስራት ጀመረ። የእስራኤል ወራላቸው አሁን እኛ መስከረም ጥቅምት እንደምንነዋላ አይደለ? የእስራኤል ሁለተኛ ወራቸው ዚፍ ይባላል እና ዚፍ በሚባለው የእስራኤል ሁለተኛ ወር ሰሎሞን እስራኤል ከግብፅ በወጡ በአራት መቶ ሰማንያኛው ዓመት በነገሰ በአራተኛው ዓመት የእግዚአብሔርን ቤት መስራት ጀመረ ይላል። ከዚያ በኋላ እንግዲህ የእግዚአብሔርን ቤት መስራት እግዚአብሔር ባዘዘው ትእዛዝ መሰረት ነው። ልክ እንደ ኖህ መርከብና ያንን የእግዚአብሔርን ትእዛዝ ጠብቆ ርዝመቱ ስልሳ ክንድ ወርዱ ደግሞ ሀያ ክንድ ቁመቱ ደግሞ ሰላሳ ክንድ አድርጎ በድንጋይ እየተወቀረ የሚያምር በተወቀሩ ድንጋዮች ማለት የሚያምሩ ዲዛይን የተሰራላቸው ማለት ነው። በነዛ ድንጋዮች አድርጎ እንደገና ደግሞ የቤተ መቅደሱን ውጪ ውስጡን መገልገያ ነዋያተ ቅድሳቱን ይህን ሁሉ ሳይቀር በወርቅ በወርቅ ለብጦ ታላቅ የሆነ ቤተ መቅደስን ሰራ። እስካሁን ድረስ እንደ ሰሎሞን ያለ ቤተ መቅደስም የለም። አሁን የለም፣ ፈርሷል። እሱ ታሪክ ወደፊት እናገኘዋለን። ነገር ግን ይሄን የመሰለውን ቤተ መቅደስ ሰሎሞን ሠራ እና ዚፍ በሚባለው ሁለተኛ ወር ጀመረና ቡል በሚባል ደግሞ በስምንተኛ ወር ጨረሰው ይላል ግን በአንድ አመት አይደለም በሰባት አመት ስንት አመት ፈጀበት ሰባት አመት ስለዚህ ሰባትና አራት ስትደምሩ ስንት ይመጣል አስራ አንድ አይመጣም ሰባትና አራት አስራ አንድ ስለዚህ ሰሎሞን በነገሰ በአስራ አንደኛው አመቱ ነው የእግዚአብሔርን ቤተ መቅደስ ሰርቶ የጨረሰው ማለት ነው ስለዚህ ሰባት ዓመት ፈጅቶበት ይህን የመሰለውን የሚያምር የእግዚአብሔርን ቤተ መቅደስ ሰራ። እግዚአብሔርም ደግሞ እንደ ሕጉና እንደ ስርዓቱ ቢኖር እግዚአብሔር ከእሱ ጋር በዚህ ቤት እንደሚኖር ደግሞ ለሰሎሞን ቃል ገብቶለታል። ስለዚህ ይህን የመሰለውን ታላቅ ቤተ መቅደስ ሰሎሞን ሰርቶ አጠናቀቀ። ከዚያ በኋላ ምን አረገ መሰላችሁ? ይህ ቤተ መቅደስ በዋነኝነት መጀመሪያ የተሰራው ለማን ነው? ለእስራኤል ነው አደለ? እስራኤል ስንት ነገድ ናቸው? በኋላ ሰሎሞን አስራ ሁለቱ ነገድ ስለሚገዛ የአስራ ሁለቱን ነገድ አለቆች በሙሉ ሰበሰበ። እነዚያ ደግሞ ሲመጡ ያ የእግዚአብሔር ቤት ውስጥ መቀመጥ ያለበት አንድ ውድ ነገር አለ። የእግዚአብሔር ማደሪያ ምን አለ? ታቦተ ጽዮን። የታቦተ ጽዮን ደግሞ ጽላቱ ምንድን ነው? እግዚአብሔር በእጁ የጻፋቸው አስሩ ምንድን ናቸው? ትእዛዛት፣ አስርቱ ቃላት ናቸው። እነሱ ናቸው ጽላት የሚባሉት። አንዱ ጽሌ ይባላል። ሁለት ድንጋዮች ስለሆኑ አንድ ላይ ሲሆኑ ጽላት ይባላሉ። እና ያ ጽላት የሚያድርበት ደግሞ ታቦት አለ ታቦተ ጽዮን። ልክ በመቤታችን ማህፀን ጌታችን እንዳደረ ማለት ነው ለኋለኛው ዘመን ምልክት እንዲሆን። ስለዚህ ጽላቱን ከነታቦቱ ይዘው መጡ። ሲመጡ ግን የተከበረ የእግዚአብሔር ማደሪያ ነውና ከመጀመሪያው ጀምሮ አክብሮ ስለሆነ የያዙት በየመንገዱ በጣም ብዙ ብዙ ብዙ መስዋዕት እየሰዉ እያመሰገሙ ነው የተሰበሰቡት 12ቱ ነገደ እስራኤል ከዚያ በኋላ ሰሎሞን ያንን የመሰለ ቤተ መቅደስ አዘጋጅቷል። እግዚአብሔር በዛ ቤት ውስጥ እንዲያድር አስቧል። እግዚአብሔርም ፈቅዶለታል። ስለዚህ ያንቺን ታቦተ ጽዮንን በዛ ቤተ መቅደስ ውስጥ አስቀመጡ። ስለዚህ ሰሎሞን መጀመሪያ ከራሱ ቤት አስቀድሞ የማንን ቤት ነው የሰራው? የእግዚአብሔርን ቤት ነው። ሰሎሞን እንደዚህ አይነት ቦታ ይኖራል ብለን እስካሁን ድረስ ተናግረን ነበር። ቤት ብለናል፣ ተናግረናል፣ ተናገርን። ዳዊትም የሚኖርበት ቤት የዛን ያክል አልነበረም። በእርግጥ ታቦተ ጽዮን ብዙ ጊዜ በድንኳን ተቀምጣለች በድንኳን ተቀምጣለች ቤት እስኪሰራላት ድረስ ግን እንደዚህ ያለ ያማረ የተዋበ በወርቅ የተንቆጠቆጠ የእግዚአብሔር ማደሪያ ግን ለመጀመሪያ ጊዜ ነው ሰሎሞን የሰራው። ስለዚህ ያን ጊዜ እግዚአብሔርን አመሰገነ ሰሎሞን፣ ህዝቡንም ደግሞ ደስ አለ። ወደ እግዚአብሔር ቆሞ አንተ በዚህ ቤት እንድታድር እንማጸናሃለን፣ ክብር ለእግዚአብሔር ይሁን ብሎ አለ። ደግሞ ታቦተ ጽዮን ይዘው ወደ ቤተ መቅደሱ ሲገቡ ደግሞ የእግዚአብሔር ክብር የእግዚአብሔር ጸጋ በደመና መልክ በዚያ ቤተ መቅደስ ሞላ እና መጽሐፍ ቅዱሳችን ይላል መሰላችሁ ካህናቱ እንኳን ማጠን፣ ታቦተ ጽዮን ማስቀመጥ፣ የቤተ መቅደስ ስርዓት አላለም፣ ስርዓቱን ለማድረግ እንኳን ተሳናቸው። ደመናው በቤተ መቅደስ ውስጥ ሞልቶ ማለት ነው። ያ ደመና ደግሞ እግዚአብሔር የተገለጠበት የክብሩ መገለጫ ምልክት ነው። አለሁ እኔ ያደረጋችሁትን ነገር ተቀብያለሁ ለማለት እግዚአብሔር በብርሃን በደመና ይገለጥ ነበር አይደል? ያንን ነው አሁን ያደረገውና በዚህ ምክንያት ደስ አላቸው። ሰሎሞንም ደግሞ እግዚአብሔርን አመሰገነ ፣ የእስራኤልንም ሕዝብ ሁሉ ደግሞ መረቃቸው። መረቃቸው አሁን የመረቀውን ነገር መስማት ትፈልጋላችኋል። ምስጋናው ብዙ ጊዜ፣ እስኪ ምን ብሎ መርቋቸው ይሆን የሚለውን ነገር ደግሞ ብንሰማ ጥሩ ነው። እኔ ከምነግራችሁ በቃሌ ሁሉንም ደግሞ አልያዝኩም። እኔ ለምን ለምን ዋሻለሁ አላስኩም። ግን መጽሐፍ ላይ ያለውን ማንበብ እንችላለን። እሺ ስለዚህ አንዳችሁ ተነባላችሁ። ይሄን ማለት ነው። መጽሐፈ ነገስት ቀዳማዊ ምዕራፍ 8 ከቁጥር 54 እስከ ቁጥር 61 ያለው ኃይለ ቃል እንዲህ ይላል፣ ሰለሞንም ይህችን ጸሎትና ልመና ሁሉ ለእግዚአብሔር ጸልዮ በፈጸመ ጊዜ በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘርግቶ ነበርና ከእግዚአብሔር መሠዊያ ፊት ተነሳ። ቆሞም የእስራኤልን ጉባኤ ሁሉ በታላቅ ድምፅ ሲመርቅ እንዲህ አለ እንደተናገረው ተስፋ ሁሉ ለሕዝቡ ለእስራኤል ረፍትን ረፍትን የሰጠ እግዚአብሔር ይመስገን በባሪያው በሙሴ ከሰጠው ከመልካም ተስፋ ሁሉ አንድ ቃል አልወደቀም። አምላካችን እግዚአብሔር ከአባቶቻችን ጋር እንደነበረ ከእኛ ጋር ይሁን፣ አይታወን አይጣለንም። በመንገዱም ሁሉ እንሄድ ዘንድ ከአባቶቻችንም ለአባቶቻችንም ያዘዛትን ስርዓትና ፍርድ፣ ትእዛዙንም እንጠብቅ ዘንድ ልባችንን ወደ እርሱ ያዘነብል ዘንድ፣ ለባሪያውና ለሕዝቡ እስራኤል ለሕዝቡ ለእስራኤል በየእለቱ ፍርድን ያደርግ ዘንድ። ይህች በእግዚአብሔር ፊት የለመንኳት ቃል በቀንና በሌሊት ወደ አምላካችን ወደ እግዚአብሔር የቀረበች ትሁን የምድ ሰማያት ይሁን የምድር አህዛብ ሁሉ እግዚአብሔር እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ ያውቅ ዘንድ እንደ ዛሬው ቀን በሥርዓቱ ትሄድ ዘንድ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከአምላካችን ከእግዚአብሔር ጋር ልባችሁ ፍጹም ይሁን ለዘላለሙ አሚን። ጎበዝ ጎበዝ፣ በጣም ጥሩ፣ በጣም ጥሩ። አዎ፣ እና እንደሰማችሁት ሰሎሞን ህዝቡን ሁሉ እንደዚህ አድርጎ መረቃቸው። ልባቸውን ከእግዚአብሔር ጋር ማድረጋቸው እንዳይተው በዚያው እግረ መንገዱን አስጠነቀቃቸው። መጀመሪያ ግን ለህዝቡ ምርቃት ከማድረሱ በፊት ማንን አመስግኗል? እግዚአብሔር። ከመሰዊያው ላይ ተነሳና ወደ ህዝቡ ዞሮ እንዲህ አለ ብሎ ነው የሚናገረው መጽሐፉ። ስለዚህ ቅድሚያ ለእግዚአብሔር ምስጋና አቅርቦ ይሄን አድርጓል። ህዝቡ እንግዲህ አስራ ሁለቱ የእስራኤል ነገር ተሰብስበዋል። የሰለሞንን ቤተ መቅደስ ለመመረቅ ታቦተ ጽዮንን በዚያ ለማሳደር ለማሳረፍ፣ የእግዚአብሔርን መገኘት ለማየት ተሰብስበዋል። ስለዚህ በ14 ቀን ያህል በዚያው ቆዩ በዓል እያደረጉ። 14 ቀን ቆይተው ከዚያ በኋላ ሁሉም ወደ የቤታቸው ተመለሱ። እና ያ ቤተ መቅደስ ስርዓት በየዓመቱ እየመጡ እግዚአብሔር የሚያመሰግኑበት የሚያከብሩበት ቤታቸው ሆኗል ማለት ነው። ትልልቅ በዓል በየዓመቱ ያደርጋሉ። ግን እግዚአብሔር የሚያድርበት የሚመሰገንበትን ይህን የመሰለ ታላቅ ቤተ መቅደስ ሰሎሞን ሰራ። ነገር ግን እግዚአብሔር ደግሞ አንድ ትዕዛዝ ሰጥቷቸው ነበር። በዚህ በተሰራው ቤተ መቅደስ ውስጥ እኔ እኖራለሁኝ፣ ይገኛለሁ። ነገር ግን ደግሞ እናንተም እና ልጆቻችሁ ግን እኔን ከመከተል ወደኋላ ብትሉ፣ ሕጌና ትዕዛዜን ብትሽሩ፣ ስርዓቴን ባትጠብቁ፣ ከእኔ በቀር ሌላ አማልክትን ስታመልኩ ብትገኙ ግን እኔ ከዚህ ቤት አልኖርም አለመኖር ብቻ ሳይሆን ደግሞ እስራኤል የሰራው ነገር ታሪክ ሆኖ ይቀራል። ስለዚህ ተጠንቀቁ ብሏቸዋል እግዚአብሔር። እግዚአብሔር የሚናገረው ነገር ስለማይቀር ሁል ጊዜም አሁን ሁለት ምርጫ ነው አደለም? ከጠበቃችሁ ምን ይሆናል? እኔ በዚህ ይገኛለሁ አደል? እንደተከበራችሁ ትኖራላችሁ። ከዚህ ግን እናንተም ልጆቻችሁም ግን ፈቀቅ የምትሉ ከሆነ ግን ይሄ ታሪካችሁ ይጠፋል ብሏቸዋል። ወደፊት ወደፊት ወደፊት ምን እንደተፈጠረ እናያለን። ግልጽ ነው አደለ? አዎ አሁን ለእስራኤል ቢነገርም ለእኛም ሲነገር እንደዛ ነው። እግዚአብሔር ለኢትዮጵያ ቃል ኪዳን ሰጥቷታል ብለን እንናገራልናል፣ በመቤታችን አሁን ለምሳሌ የቃል ኪዳን የአስራት ሀገሯ ናት እንላለን። መቤታችን አይደል? ስለዚህ ሁልጊዜ ግን በእግዚአብሔር ሕግና ትእዛዝ የቅዱሳኑ ምልጃ ተማምነን የምንቀጥል ስንሆን እግዚአብሔር ከኛ ጋር ይሆናል፣ ቅዱሳንም ከኛ ጋር ይሆናሉ አይደል? ከዚያ ሕግና ትእዛዝ ውጪ ስንሆን ግን በገዛ ፈቃዳችን ስለሆነ ደግሞ ያ ሁሉ ነገር ይርቀናል። ስለዚህ ይህንን አብሮ እግረ መንገዱን እንድናስተውል ይረዳናል። እና አሁን እዚህ ታሪኩ ላይ እግዚአብሔር ለአስራ ሁለቱ ነገድ ይህንን አስጠንቅቋቸዋል፣ ሰሎሞንንም ጭምር ማለት ነው። ፈቀቅ እንዳትሉ፣ ሌላ አምላክ እንዳታመልኩ፣ እንዳከበራችሁኝ በዚህ ቀጥሉ ብሎ እግዚአብሔር ይህን ብሏቸዋል። ስለዚህ ይህን ሰምተዋል፣ ወደ ሀገራቸው ተመለሱ ማለት ነው። ከዚህ በኋላ እንግዲህ ሰሎሞን አሁን የእግዚአብሔርን ቤት ሰርቷል አድን፣ እሱ ደግሞ ንጉሥ ነው፣ ጥበበኛ ነው፣ ብዙ ሀብት አለው፣ ወርቅ አለው፣ ብር አለው። ስለዚህ ደግሞ እሱ ባለበት ቦታ ደግሞ የተከበረ ንጉሥ እንዲሆን ደግሞ አስቦ ከእግዚአብሔር በታች የእግዚአብሔርን ቤት ከፈጸመ በኋላ የራሱን ቤተ መቅደስ ቤተ መንግስት፣ ደግሞ ውብ አድርጎ እንደሰራ ይነገርናል። ስለዚህ ቤተ መንግስቱ መስራት ቀጠለ። ያን ብቻ አይደለም ብዙ ከተሞችንም ገነባ። ከተማ የማይመስሉ ዝም ብሎ የነበሩትን ሁሉ ወደ ከተማ እየለወጠ አገሩን፣ ግዛቱን እያስፋፋ እግዚአብሔር እንዲመለክ እግዚአብሔር እንዲመሰገን ግን ያቺን ደግሞ ዋናዋ ማዕከል ቤተ መቅደሷ ሆና እንዲያገለግሉ አድርጓል። ሰሎሞን ማለት ነው። ግልጽ ነው። ስለዚህ ዳዊት የተመኛት ለሰሎሞን ደግሞ የተፈቀደችለት የእግዚአብሔር ማደሪያ የመጀመሪያዋ ትልቋ ቤተ መቅደስ በሰሎሞን አማካኝነት እስራኤል ውስጥ ደግሞ በልዩ ቦታ ኢየሩሳሌም ውስጥ ተሰራች ማለት ነው። ግልጽ ነው። ገብታችኋል? በጣም ጥሩ። ስለዚህ እስራኤልም ሰሎሞንም በቀጣይስ እግዚአብሔር ያላቸውን ነገር ይጠብቁ ይሆን ወይስ ምን ይገጥማቸው ይሆን የሚለውን ደግሞ በቀጣይ ጊዜያችን እግዚአብሔር ሲፈቅድልን እንማራለን ማለት ነው። እሺ፣ የሰማነውን በልቦናችን ያሳድርብን። እሺ፣ እስቲ ምን ተማራችሁ? ምን ተረዳችሁ? ዛሬ ከእናንተ ነው ጀምረው። ደግሞ አንድ፣ ሁለት፣ ሶስት፣ አራት፣ አምስት። እሺ፣ እኔ ከዚህ ታሪክ የተማርኩት ከሰው ጋር መስማማት እንዳለብን። እሺ፣ በጣም ጥሩ ከሰው ጋር መስማማት አለብን። ማን ነው የተስማማው ከሰው ጋር? ንጉሡ ሰሎሞን ና ያኛው የሌላው ሀገር ንጉስ። እሺ ጥሩ ኪራም ማለት ነው። ኪራም ና ንጉሡ ሰሎሞን ተስማምተው፣ ንጉሡ ሰራተኞቻቸው ሰራው ለቤተ መቅደስ የሚሆነውን ስራ ሰርተዋል፣ ሰርተዋል። ጎበዝ! እሺ ጥሩ። ከሰው ጋር መስማማት ይገባል። ሰላም መሆን ነው አለችው እኔ ከዚህ ታሪክ የተማርኩት በመጀመሪያ የእግዚአብሔር አንድ ነገር ልናደረግ ስንል የእግዚአብሔርን ፍቃድ መጠየቅ እንዳለብን ነው። ሌላው ደግሞ አሁን ሰዎች በራሳቸው ፍቃድ የሆኑ መጥፎ ድርጊቶችን ሊያደርጉ ይችላሉ፣ ጥሩንም እግዚአብሔርን በመፍራትም ጥሩ ነገር ሊያደርጉ ይችላሉ እና ሰዎች አሁን በድርጊቶቻቸው ላይ እግዚአብሔር ይፈርዳል። አሁን ጥሩ ከሰሩ እግዚአብሔር ከነሱ ጋር ይሆናል። መጥፎ ከሰሩ ደግሞ ይለያቸዋል። ሲለያቸው አሁን በኋላኞች ታሪኮች እንደተማርነው አሁን ሳኦል እግዚአብሔርን ማምለክ ትቶ ነበረ እና እግዚአብሔር እንደተወ አይተናል። መጥፎ ስራዎችን ስለሰራ እኛም እኛም መጥፎ ስራ መስራት እንደሌለብን ከሰራን ግን እግዚአብሔር እንደሚለየን ተምሯል። ጥሩ፣ በጣም ጥሩ። ጥሩ እየሰራ ስለሆነ ሰሎሞን እግዚአብሔር ከእሱ ጋር ነው። ሌሎቹ ግን ሲለያቸው ደግሞ አይተናል። ጎበዝ። እሺ፣ እኔ ከዚህ ታሪክ የተማርኩት እግዚአብሔር ማመስገን እንዳለብን። በጣም ጥሩ። ማን ያመሰገነው? ሰሎሞን ብቻ ነው? ሌላስ? ሌላ የእስራኤል የእስራኤል ሰው ሰዎች ሰዎች። በጣም ጥሩ። እሺ፣ ስለዚህ ሁልጊዜ እግዚአብሔር ማመስገን ያስፈልጋል። እሺ። እኔ ከዚህ ታሪክ የተማርኩት እግዚአብሔር ያለው ቃል መቼም እንደማይቀር በዳዊት ዘመን ቤተ መንግስቱ በሰለሞን ይገነባል ብሎ ስለነበር ከዘመናት በኋላ ይሄ እግዚአብሔር ያለው ነገር እንደተፈጸመ ተምሬያለሁ። ቤተ መቅደሱ እንደተገነባ እግዚአብሔር ፈቃድ። ስለዚህ እግዚአብሔር ያለው ቃል አይቀርም ነው አይደል? አዎ። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔርን መለመን እንዳለብን ለምንነው ደግሞ እግዚአብሔር የለመንነው ነገር ጥሩ ከሆነ እንደሚያሳካልን በጣም ጥሩ እሺ ያሳካልናል ስለዚህ ዳዊትም ሰሎሞንም እሺ ጨረስ ይሻላል ዳዊትም ሰሎሞንም የለመኑት ነገር የእግዚአብሔርን ቤት መስራት ነበር ፈቅዶለታል ሰሎሞን ሰርቷል ዳዊትም ቃል ገብቶለታል በጣም ጥሩ እሺ በዚህ በኩል አለ እኔ ከዚህ ታሪክ የተማርኩት እግዚአብሔር እግዚአብሔር ውለታን የማይረሳ ውለታን ማይረሳ መሆኑንና እግዚአብሔር ውለታን የማይረሳ መሆኑና በሰራ በሰራንበት ልክ የልፋንበትን በረከትን እንደምናገኝ። ጥሩ፣ ጎበዝ ጎበዝ። ውለታ አይረሳም። እግዚአብሔር ልፋታችንን ቆጥሮ ደግሞ እሱ የሚገባውን ነገር ይሰጠናል፣ በጎ እስከሆነ ድረስ የሚሉ ሀሳቦች ናቸው። በጣም ጥሩ ጥሩ ነው የተናገራችሁት። እሺ፣ እኔ ደግሞ ከዚህ ታሪክ መማር የሚገባችሁን ሦስት ዋና ዋና ነጥቦች ደግሞ ልንገራችሁ። እሺ፣ እሺ። በጣም ጥሩ የመጀመሪያ እንድታውቁም የሚያስፈልገው ነገር የእግዚአብሔርን ቤት ለመስራት የማን ፈቃድ ያስፈልጋል? አሁን ይችላለሁ ብቻ ወይም ፈልግ ያለው ብቻ ብለን ስላልን ሳይሆን የማን ፈቃድ መኖር አለበት? የእግዚአብሔር ፈቃድ መኖር አለበት። ስለዚህ እግዚአብሔር ፈቃዱ ለዳዊት ሳይሆን ለሶሎሞን እንደነበረ እናውቃለን። ምክንያት ይኖረዋል እግዚአብሔር ይህን ያደረገበት አለው። ስለዚህ እኛም በዘመናችን ደግሞ የዛኛውን አይነት ቤተ መቅደስ ባይሆንም፣ ግን ውበቱ፣ ስፋቱ፣ የሰጠው ክብር አሁንም ደግሞ በአዲስ ኪዳን ላለው የክርስቶስ ሥጋና ደሙ ለሚፈተትባት ቤተ ክርስቲያንን ለመስራት የማን ፈቃድ ያስፈልጋል? ስለዚህ እንዲህ አይነት ሀሳብ ይመጣላችሁ። ፈቃድህ ከሆነ ብላችሁ ወደፊት ሀብት ንብረት ብታገኙ ደግሞ ሀብት ንብረት ስላለ ብቻ አይደለም ንጉሥ እንኳን እየሰበሰበ አይደል የሚሰራ የነበረው አይደል፣ በስጦታም በምንም ስለዚህ ልባችንን እግዚአብሔር ከፈቀደልን ይህን የመሰለ ታላቅ ስራ መስራት እንደሚቻል መጀመሪያ እንድታውቁ ነው። ሁለተኛ ደግሞ ጸሎታችንን ቤታችን ሆነን ከምናደርሰው ይልቅ የት ሄደ ማድረስ ደግሞ የተሻለ ነው። በአሁን ዘመን ቤተ ክርስቲያን እነሱም ቤተ መቅደስ እየሄዱ እግዚአብሔር በዛ ያድራል እያሉ ያመሰግኑ ነበር። አሁን ደግሞ በአዲስ ኪዳን በሁሉ ቦታ ያለውን እግዚአብሔር ቢልም ግን ለሱ ደግሞ የተቀደሰ ስፍራ ብሎ ደግሞ ከቦታ የለያት ስጋው የሚቆረስበት ደግሞ የሚፈስባት ታቦተ ሕጉ ያለበት ደግሞ ቤተክርስቲያን ናት። ስለዚህ ቤተክርስቲያን ሄዶ ጸሎትን ማድረስ ያስፈልጋል፣ እግዚአብሔርን ስለምናገኘው እግዚአብሔር ጸመና ጸሎታችንን ስለሚሰማ። ይሄንን ሁለተኛ ነጥብ አርጋችሁ ያዙ። ሶስተኛው የለመነውን እግዚአብሔር የሚፈጽምልን እኛ ደግሞ በሕግና በትዕዛዙ ስንሄድ ነው። ሕዝቡንም አስጠንቅቋቸዋል አይደለም። ስለዚህ በዚህ ቤት የምኖረው የምትለምኑትን ልመና የምሰማችሁ ከሕግና ከትዕዛዜ ፈቀቅ ሳትሉ ስትቀሩ ነው። ከዚያ ብትወጡ፣ ጣዖት ብታመልኩ፣ ብትረሱኝ ግን ከዚህ ቦታ እነሳለሁ የእናንተም ታሪክ ይጠፋል ብሏቸዋል አደል። ስለዚህ እኛ ደግሞ እግዚአብሔር ሕግና ትእዛዙን ካከበር እንደ ህጉ እንደ ትእዛዙ ከሄድን እግዚአብሔር ከኛ ጋር ይሆናል፣ ልመና ጸሎታችንም ይሰማል። ይሄንን እንድትይዙ ነው። ይበቃናል። ሁልጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞ ተፋቀሩ። ተስፋ አላት በእናንተ ቅድስት ኦርቶዶክሳዊት ተዋሕዶ ሃይማኖታችን፣ ኢትዮጵያ ደግሞ ሀገራችን ሀገራችን ሀገራችን ሀገራችሁ። ይህን በልቡናችን እግዚአብሔር አምላክ የተማርነውን አሳድሮ የለመነውን ልመና ይፈጽምልን። ቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወላጆች፣ ልጆች ሁሉ ሰላም ሁኑ፣ ሰላም ያገናኘን። የሳምንት ሰው ብሎ ደግሞ በሌላ ታሪክ እንድንማር ይፍቀድልን። እሺ አሜን።